ለምሳሌ እኔ ግዕዝ ቋንቋ በተወሰነ መልኩ እችላለሁ። እንደ ግዕዝ እንዳልክ እምችል አይመስለኝም እና እንዳልክ ይችላለሁ ብሎ ግን ሃይማኖትን የተረጎመበት መንገድ በጣም ስጠት ስለሆነ እውነት ግዕዝ ያውቃል ወይ እንዳልክ ያንንም አሁን ሪፈር የሚያደርግልህን ነገር በአጠቃላይ አንተ ልታረጋገጥ የምትችለው ለእኛ እድል ሰተህን እኛ ስንጠይቀው ነው። ፕላስ ደግሞ ሌላኛው ሶስተኛው ሀሳብ ደግሞ ነው ለምሳሌ የሆኑ ሀሳቦችን ስነገር የሆኑ ሰዎችን የግድ መተቸት ያለብኝ፣ አይመስለኝም። ለምሳሌ ለግብዝነት ንሆኑ አካላት እንጾማለን ይላሉ፣ እኛ ግን አንልም፣ እኛ አንልም በሚል መንፈስ እኮ ሰዎች ግብዝ እየሆኑ ነው ማለት ነው። ይህ አሁን ለምሳሌ እንዳልክ አይ እኛ ግብዞች አይደለንም፣ እኛ እኮ እንደዚህ ዝም ብለን ተደብቀ ነው እንጽ ማለት ይህ ሴንስ ወረዲ አሁን እየነገረን ነው፣ እንደዛ እያደረገው እንደሆነ፣ ይሄ ራሱ ግብዝነት ነው። ስለዚህ አንዳንድ አላስፈላጊ የሆኑ ቃላቶች ለጊዜው እንተዋቸውና እንደበሰለ ሰው በተሻለ መጠን ብናወራ አይኖ እንዳልክ አዲስ አማኝ ነው። ከእሱ በተሻለ መንገድ ፕሮቴስታንት ዝም የሚያብራሩ ሰዎች አሉ። በእርግጥ ግን ቢሆንም ከተገኘ ይቀር እነዚህን አካሄዶች አክሮ ቢሄድ እሱ ስለፈለገ ስላልፈለገ ሳይሆን ወደንም ጠላንም የተናገድነው ነው። ንግግር ላይ እንዳልክ እኛን ይጠይቀናል፣ ወደደም ጠላም፣ እኛም እሱን ጠይቋለን። ካልሆነ ግን ጥያቄ ባይቀበልም ደዝም ማተር እኛ ራሳችን ጠይቀል ማስረጃዎችን በመጣል እናሳያለን። ስለዚህ እሱ የተናገራቸው ሀሳቦች ላይ ሪስፖንስ እንድንሰጥ እድል ትሰጠናል።